ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ግንቦት 21 ወይም ሜ 29 የምን የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ከላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት የጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እስከ መጨረሻው ድረስ እንድትከታተሉን እየጋበዝን ወደ መረጃዎቻችን በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 158 ብር ከ30 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 132 ብር ተገዝቶ 134 ብር ከ64 ሳንቲም እየተሸጠ ነው። በንግድ ባንክ 131 ብር ተገዝቶ 133 ብር ከ62 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 177 ብር ከ88 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 150 ብር 16 ሳንቲም ገዝቶ 153 ብር 16 ሳንቲም እየሸጠ ነው። በንግድ ባንክ 148 ብር 47 ሳንቲም ተገዝቶ 151 ብር 44 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 190 ብር 10 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 161 ብር 26 ሳንቲም ገዝቶ 164 ብር 49 ሳንቲም እየሸጠ ነው። በንግድ ባንክ 155 ብር 45 ሳንቲም ገዝቶ 158 ብር 56 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 114 ብር 22 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 96 ብር 18 ሳንቲም ተገዝቶ 98 ብር 11 ሳንቲም እየተሸጠ ነው። በንግድ ባንክ 93 ብር 25 ሳንቲም ተገዝቶ 95 ብር 11 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 101 ብር 76 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 85 ብር ከ84 ሳንቲም ገዝቶ 87 ብር ከ26 ሳንቲም እየሸጠ ነው። ንግድ ባንክ 82 ብር ከ84 ሳንቲም ተገዝቶ 84 ብር ከ50 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ይዋን በጥቁር ገቢያ 21 ብር ከ97 ሳንቲም እየተመነዘረ ነው። የቻይና ይዋንን በከፍተኛ ዋጋ እየመነዘሩ የሚገኘው ባንክ ወጋገን ባንክ ሲሆን 18 ብር ከ38 ሳንቲም ተገዝቶ 18 ብር ከ75 ሳንቲም እየተሸጠ ነው። በንግድ ባንክ 17 ብር ከ87 ሳንቲም ተገዝቶ 18 ብር ከ22 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገቢያ 212 ብር ከ82 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 179 ብር ከ14 ሳንቲም ተገዝቶ 182 ብር ከ72 ሳንቲም እየተሸጠ ነው። በንግድ ባንክ 173 ብር ከ67 ሳንቲም ተገዝቶ 177 ብር ከ15 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገቢያ 514 ብር ከ80 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሪስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 43 ብር ከ07 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 36 ብር ከ73 ሳንቲም ገዝቶ 37 ብር ከ46 ሳንቲም እየሸጠ ነው። ንግድ ባንክ 35 ብር ከ67 ሳንቲም ተገዝቶ 36 ብር ከ38 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገቢያ አርባ ሁለት ብር ከ19 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 36 ብር 15 ሳንቲም ገዝቶ 36 ብር 87 ሳንቲም እየተሸጠ ነው። በንግድ ባንክ 34 ብር 92 ሳንቲም ገዝቶ 35 ብር 62 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 411 ብር 82 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 223 ብር 16 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 420 ብር 20 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ሊሬ በጥቁር ገበያ 4 ብር 04 ሳንቲም እየተመነዘረ ነው። የግብፅ ፋውንድ በጥቁር ገበያ 3 ብር ከ17 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ ተመን ከባንክ እንዲሁም ከጥቁር ገበያን ይመስላል። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን፣ በዚህ ያበቃን። መልካም ጊዜ፣ መልካም ቀን።